ፕሮፌሰር ላጲሶ ጌ. ዴሌቦ ዛሬ በጴጥሮስ ወጳውሎስ ሥርዓተ ቀብራቸው ተፈጽመዋል። በስፍራውም የተገኙ ወዳጆቻቸው ስለ ሰብናቸውና አካዳሚያዊ ጉዞአቸው የምስክርነት ቃል ሰጥተውናል። ፕሮፌሰሩ በምርምራቸው መጻሕፍቶቻቸውና መጣጥፎቻቸው ብርቱ ተመራማሪ እንደሆኑ ይመሰከርላቸዋል። የሥራ ባልደረባቸው ታምሬዱት ሰው የሰብናቸውን ንጽረት እንሆ ይላሉ። በጣም ቀና፣ በጣም እውቀት ያለው ሁለንተናዊ የሆኑ በአንድ ጎሳ በአንድ ብሔር የማይመኩ ሰውን በሰውነት ብቻ የሚያምኑ ፕሮፌሰር ናቸው። ረዥም ጊዜ ነው እሳቸው የመጀመሪያ ዲግሪም ሁለተኛ ዲግሪም ሶስተኛ ዲግሪም በውጭ ሀገር ነው ያገኙት። ከዛ በኋላ ይህን ሀገር ይጠቅማለሁ ብሎ ተመልሰው መጡ። እዚህ አገር ውስጥ ደግሞ ብሔር ብሔረሰቦች ኢንስቲትዩት ዋና ዳይሬክተር ሆኖ ሰሩ። በሰሩባቸው ቦታዎች ሁሉ ጥሩ አሪያያ ጥሩ ለሀገር ሀሳቢ ጥሩ ኢትዮጵያዊ እና ሰው ማን ነው ብለው በሰውነት የሚያምኑ ሰው በመሆን ብቻ። በምርምር የታሪክ ጽሁፎቻቸው በብዛት አተያይ ማህበረ ፖለቲካውን ይመለከቱታል። ቢጻፍም ባይጻፍም ሁሉም ሰው ታሪክ አለውና ስለ ሰው ስለ ሕዝብ ሊጻፍ ይገባል ሲሉም ይደመጣሉ። ብዙ ጊዜ ይሄንን የሕዝብን የብሔረሰብን ነገስታት ከዚህ የተወለደ በዚህ ሞተ እንዲህ ሳይሆን ከዛ በላይ የኢትዮጵያ ህዝብ ታሪክ ነው። ብዙውን የጻፉትና ጥንካሬያቸው ለአገር ያላቸው ኮሚትመንቱ፣ ዲሲፕሊኑ ለስራ የነበራቸው የዚህ አንድ በጣም ማደንቀው ነው። ሌላው ደግሞ ብዙ ጊዜ ለውይይት ለክርክር፣ ለመነጋገር ፈቃደኛ ናቸው። አሁን በዚህ ይሄ ጥሩ ባህል ይመስለኛል መልመድ ያለብንና ወደ ወደ ጠቡ ወደ ምናምኑ ከመሄድ መረጃ ካለህ አሸንፈኝ ጻፍና አምጣ አለበለዚያ ግን ብለው በንግግር በጽሁፍ እንደዚህ ነው የሚተቹት። ከፊት ያለውም ከኋላ ያለውም ሰው ስለሆነ ታሪክ አለውና ይሄ ታሪክ ጎልቶ መውጣት አለበት። የሁሉም ታሪክ ተደምረው ነው ኢትዮጵያዊ የምንባለው የኢትዮጵያ ታሪክ የሚባለው። እና ሌላ ትርክት ሳይሆን በትርክትነቱ ይሄንን ነው ማማን ያለብን የሚሉ ናቸው። ኡስታዝ አቡበከር አህመድ የኢትዮጵያ ታሪክ አንዱን ጥሎ አንዱን አንጠልጥሎ መሆን እንደሌለበት ፕሮፌሰር ላጲሶ ምስክር መሆናቸውን ይናገራሉ። ብዙ ታሪኮቻችን በተዛባ ታሪክ ውስጥ ሰዎች በሀገራቸው ላይ አገር ባለቤትነት ስሜት እንዲያጡ የተደረጉባቸው ብዙ የታሪክ ትርክቶችና የተበላሹ የታሪክ አቀጻጻፍ ስርአቶች የነበሩትን የማቃናት የማረም የማከም ከመሄዱ አንጻር እንደ ማህበረሰብ ትልቅ ባለውለታ ናቸው። ለኢትዮጵያ ሙስሊም ብዙ ነገሮች ነገሮችን በድፍረት ወጥተው በሀሳብ ሞግተው የተደበቁና የተተው ታሪኮችን አውጥተው ያሳዩ ናቸውና እነዚህም መሰለ ህዝብ ታሪኮችን ኃላፊነት ወስደው በዛ ልክ ደፍረው የወጡ ትልቅ አባት ከመሆናቸው አንጻር ለእኛ ትልቅ ባለውለታ ነበሩ። እንደ ሀገር ትልቅ ባለውለታችን ነው። ምክንያቱም ብቻ ሀገር የብዙሀን ሀገር ከመሆኑ አንጻር አንዱ ትቶ አንዱ ተይዞ የሚሆንባት አይደለም። ሁላችን በጋራ የምንጋራትን ሆን ነው የጋራ ባለቤት ስንሆንባት ሀገርም ሀገር መሆን የምትችል ፕሮፌሰር ላጲሶ ጌ. ዴሌቦ በታሪክ አጻጻፍ የራሳቸውን መንበር ያላቸው ስለመሆናቸውን በድግግሞች ይነሳል። የኢትዮጵያ ታሪክ በካርታም ሆነ በወገን የሚከፋፈል አይደለም፣ ይልቁንም ውህደቱ ይገዝፋል የሚሉም ናቸው። ይህንንም የቅርብ ወዳጆቻቸው ያውቃሉ። ብዙዎቹን መጽሐፍ እኮ ብዙዎቹን መጽሐፋቸውን በአማርኛ መጽሐፋቸውም ሰው እንዲጠቀም ወደፊት እንዲጓዝ ፍለጋም ነው ምናልባትም የእሳቸው ፍላጎት እኔ እስከተረዳው ድረስ የኢትዮጵያን አንድነትን እቺ ታላቅ አገር ነች፣ እነዚህ ትላልቅ እንትኖች ያሉትን ግዙፍ የሆነ ታሪክ ከኋላ ያለውን ወደ የሁሉም ሕዝብ ነው። ሕዝቡም ደግሞ የተዋህደ ነው። ይሄ እንደው አንዱ ተነስቶ እኔ እንዲህ ንጹሕ አማራ እንዲህ ወይም ንጹሕ ኦሮሞ ነኝ እንዲህ ንጹሕ ትግሬ ነኝ ወይ ሀዲያ ነኝ ከንባታ ነኝ እንዲህ የሚል ነገር ኧረ የለም። ታሪኩም የሚያሳየው እንደሱ አይደለም። ሕዝቦች ተጋብተዋል ተዋ ደዋል ተፋል ሰው ምን ብለው ጦርነትም ፍቅርም የነበረበት ያለበት አገር ነው የሚል እምነት እንደነበራቸው ነው የተረዳሁት። ተረሱ፣ የተተው ታሪኮችን በማንሳት ክፍተቶችን በመሙላትና በዚህ ረገድ ፈርቀዳጅ የሚባል ምናልባት በኢትዮጵያ ታሪክ ውስጥ በድፍረት ይወጡ ያንንን በማስረጃ የሚሞግቱና የሁሉንም ህዝቦች ታሪክ ወደፊት ማምጣት የቻሉ ትልቅ የታሪክ አባት ናቸው።